ይሰማል ብላለች። ቅመማ በደንብ ይሰማል። እንግዲህ ጆሮ ያለው ይስማል ልብ ያለው ልብ ይበል ነው። ሰላም ሰላም፣ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ቅመማ እምር ብሎባት በቤሉ እንዴት ነኝ የለች መጥታለች። እጅግ በጣም ነው የምታምሪ የኔ ቆንጆ። እናንተ ደግሞ ከፎቶ ማለት ነው ቪዲዮ ላይ ስናያት እንዴት ነው የምታምረው ልዕል ትመስለ የለ ካይን ያወጣሽ ውድዬ እጅግ እጅግ ነው ያማረብሽ። ቤሎ እንግዲህ እንደዚህ የአስዋበችንም ይባርካት። በዛ ማስታወቂያ ተሰርቶላታል። እንግዲህ ከዚህ ቤት ሄዳችሁ መዋብ ትችላላችሁ። የምር እንትኑ ቤሎዋ ተመቸኝ። ይሄ እንዲያው ግን ጥልጥል ምን ጥልጥል ያለ አይደለም፣ ደስ የሚል ቤሎ፣ ስነ ስርዓት ያለው ቤሎ ማለት ነው። እና ይሄ ግማሽ አካል ማያሳይ ቤሎ ብቻ ቤሎዋ በጣም ምርጥ ነው። ስለ ቤሎ የአስተያየት ሰታለች ሀይሚዬ። እንግዲህ ሴቶች እንዴት ነው ማለት በጣም ነው የሚከብደው መሰለኝ እና ጉድ ቤሎ እንደዚህ ይከብዳል። እንደ ለካ ሞክራቸው የምታውቀው ማለት ነው። እኛ እንኳን ያው ለመሞከር ሀሳብ አለን ለወደፊቱ። ማን ያውቃል፣ አንድ ቀን ልንሞክረው እንችላለን አደል ውድ ቤተሰብ። እና የምር የሆነ ከባድ ነው እያለች ነበረ ሀይሚና እንግዲህ ቅመሟ እምር ሽብርቅ ብላ ባሏን አግባኝ ለማለት ነው የመጣችውና፣ እንግዲህ የዘንድሮ ወንዶች አግቡኝ ካልተባሉ አያገቡም። ችግር እኮ ነው። ለዛውም ደግሞ እንደዚህ እየተግደረደሩ እና ይሄ ሁሉ ሲሆን ለካ ብሩኬ ሆዬ አያውቅም። እኔ ደግሞ ቀን እንደዛ ፈገግ ብሎ ስቆ ሱፉን ገጭ አድርጎ ከሀይሚ ጋር ሲመጣ ሁለቱም አብረው አቀደውበት ነው ብዬ መጀመሪያው ስንሰማ፣ ለካ ሁሉም ነገር ሀይሚ ነው ያቀነባበረችውና፣ ሀይሚ ግን ዛሬ አንድ ነገር ተሳስታለች። እንደ ብሩኬን በደንብ ማስጨነቅ ነበረብሽ። የሆነ እርግጥ አድርገሽ አትዩም ነበር ከተግደረደረ አይቀርማ። ግዴታ በቃ ግዴታ፣ ግዴታ ዛሬ ሆኖ ዛሬ ሆኖ መጋባት አለብን ብለሽ ግጥም። ከዛማ የሚሆነውን ማየት ነበረ። ብሩኬ ማለት ነው መጀመሪያ ሲመጣ አመጣጡ ሌላ የሆነ ደስ ነው ይሄ አፉን ምናምን ያዝ ሲያደርግ ደንግጦ ማለት ነው የምር። እንደዛ ትዳሩን የሚፈራ አልመሰለኝም እና እየቆየ እየቆየ ሲመጣማ ጭራሽ ተርበተበተ፣ ተግደረደረ እኮ ሙሽራይ ለብሰና ስትለው ማነ ሙሽራው? አረ ዙሩኪ ዛሬ ዲስ ተሰቀኝ። ይሄን ያክል ትዳር እንደ ጦር ያስፈራል እንዴ? ወይኔ ጉዴ! ይፈላ ማርያምን ማርያምን አስባለችው እኮ። ወንዶች ግን ማለት ነው ይሄን ያክል ነው ትዳር የሚፈሩት? ወይጌታ ሆይ ማለት አሁን እኮ በእርግጥ ሰው ተሳቀቀ፣ ታውቃላችሁ ሁሉም ነገር ሚዲያ ላይ ነው ምንም ምንም ሆን እንደው ትንሽ እየምጸብ መጣች፣ ትልቅ እየምጸብ መጣች። በቃ ሁሉ ነገር ሚዲያ ላይ እየወጣ ይሄ ሚዲያ ተጽዕኖ እያሳደረበት ነው መሰለኝ ሰው ሁሉ ማለት ነው። እና ግን ደግሞ ማንም እኮ እንደ ሚዲያ አይደለም የሚኖረው ሁሉም ሰው እንደራሱ ነው መኖር ያለበት ብዬ ያስባለውኝ። እና ብዙ ወንዶች ምናልባት ትዳር የሚፈሩ ከሚዲያው አንጻር እንደሆነ እያልኩ ማለት ነው። ያው ተጋቡ ተፋቶ አይደለ ተጋቡ ይባላል። አንድ ወር ሳይሞላቸው ተፋቱ ይባላል። እሱን እሱን ሲሰሙ ወደ ውስጣቸው እያስገቡት ነገ በእኔ ቢፈጠርስ ምናምን የሚለው ሀሳብ እየመጣባቸው ነው ወንዶች ትዳር የሚፈሩት። እና ብሩኬ እንደ ሀቅ ለመናገር በጣም ነው የፈራው ዛሬ። በእርግጥ ገና ልጆች ናቸው እኮ። በዚህ እድሜ ከትዳር ተወሽቆ ውሽቅ በይ ከክላስ ሻለጋሽዬ። እና በዚህ እድሜ ምን በወጣኝ ከትዳር ተወሽቄ ያልኖርም ነው ብሩኬ ገና ልጅ ነን አለ እኮ። እንግዲህ ብሩኬ ፈራህም አልፈራህም ይሄ ነገር እንደማይቀር ማወቅ አለብ። መጣም ቀረም ሀይሚና ብሩኬ ዞሮ ይሄን ቀን በትክክለኛ ላይፋቸው እንደሚያሳልፉት አንጠራጠር። እንዳውም ዛሬ ሁሉም የጨረቃ ፋሚሊዎች ሁላችንም ማለት ነው እንዳየሁትም ከኮሜንትም እንዳየ ዛሬ እውነት በሆነ ብዬ ተመኘው፣ እውነት በሆነ ብዬ ተመኘው፣ እውነት በሆነ ብዬ ተመኘው የሚል ኮሜንት ነው የምታዩትና ድርድር ብሎ እንዳለ ይሄን ያክል ሕዝብ እናንተን የሚጠብቀው እኮ ምን ላይ ደረጃ እስከምትደርሱ ነው። እና ውዶቻችን እውነት እንደኛ እንደተመልካች ዛሬ ይሄ ነገር እውነት ቢሆን እጅግ በጣም ነበር ደስ የሚለን። ግን ደግሞ እንደነሱ እንደምታያቸው በጣም ፈርተዋለን። እንግዲህ ፈጣሪ ባለው ጊዜ ሁሉ ምንድነው ሁለቱም በአንድ ላይ ተጣምረው ይኖሩልናል። ነገር ግን ብሩኬ እንደዚያ አትፍራ፣ የሆነ ቀን ላይ እኮ ሀይሚዬን ጠቅለል አድርገህ ሞሸራዬ እያልክ ልትወስዳት ነው ድንገት ሆኖበት ነው መሰለኝ። ለነገሩ ደንግጦ ነው ደንግጧል። እንዴት ተርበት ብተዋል ደንግጧል። የሚያወራው ነው የጠፋው። ቀልድና ቁም ነገር ብቻ ተቀላቀለበት እኮ ይህን ያባት የምራን ነው ብሩኬ። ደግሞ ሀይሚ እኔ ላንተ ውሃ ማቅረብ ያቅተኛል ወይ አለችው፣ እኔ ላንተ ወጥ መስራት ያቅተኛል ወይ ይህኔ ውዳ ሳቀችኝ እኮ አይቅምም የትዳር በወጥና በውሃ የሚመዘን መሰለሽ እንዴ? ለማንኛውም ያው እውነት ጥሩ ቪዲዮ ነበር፣ በጣም ደስ የሚል ያስቅም ነበር የብሩኬ ሁኔታ። የምሬን ነው፣ እኔ እንጂ አላቅም እናንተ ካሳቃችሁ፣ እኔ ግን አስቆኛል፣ ብሩኬ ሲሆን የነበረው ማለት ነው። እና እንግዲህ ብሩካችን ዛሬ ለቀልድ ነው፣ ነገር ግን ቀጣዩ ሲመጣ እውነተኛ ሊሆን ስለሚችል ቆፍጠን ኮስተር ነው እና ሌላኛው ደግሞ እንግዲህ ሰምታችኋል። ይሰማል ያለችው ለማን እንደሆነ ግልጽና ግልጽ ነው። እንዴ ፀጉር አያምርም ብላ አስተያየት አልሰጠችም ሴትዮዋ። ጥልቅ ብዬ ጥልቅ ብለሽ አሁን በሰው ፍቅር ውስጥ ገብተሽ ምታቦቲ ማነሻ? በጣም እኮ ነው ምትገርመው። እንደዛ ይባልም ሲጀመር ስንት ህዝብ ቁጭ ብሎ ከዛጋ እንደዛ ይባላል። እንደ ጌማ ላይ ትኩረት ማድረግ ሲገባት ከፀጉሩ ላይ እሷ ምን አንጠለጠላት? እና እሱ ደግሞ ቤቢዬ ከወደደችው በቂ ነው አላለም? አቤ የሆነ ጊዜ ላይም ታስታውሳላቸው አይደለም? አፈቀርኩ ነው ምናምን ብለ ረኔ ተይዥ ያለው ብሎ የመለሰላቸውን እዛ ጌም እየተጫወቱ እንትና ማን ነበር ላይ ገብተው ጆና እሱ ማለት ነው ጆሲ እና ብሩኬ በእያንዳንዷ የሚጽፉለት እኮ ይመልሳል። ስለ ሀይሚ ማለት ነው ተይዥ ያለው ማለት እንግዲህ። ሀይሚዬ ፍቅረኛ ይናት ተይዥ ያለው። ትናንትና ደግሞ ቤቢ አላት እንግዲህ ተቃጥለን የሚሆነች እና ዛሬ ባስብላ ደግሞ ሚስቱ መጣችላታ በቤሎ ነው ለዛውም። እንግዲህ ከዚህ በኋላ ከብሩኬ ላይ አይናችሁን የምታነሱ ሰዎች አይናችሁን ወደ መሬት መዘቅዘቅ አለባችሁ። ተጋብተናል ብላ ወስናለች። ሳንታችኋል። ከዚህ በላይ አታናድዷት። ለማንኛውም ውድ ቤተሰብ ቅመምዬ ና ብሩኬ ግን ማለት ነው የምር እንደዚህ ስራ ቢሰሩ መልካም ነው። ፕሊስ በቲክቶክ ያላቸው ሰዎች በጣም ብዙ ማስታወቂያ የሚያሰሩ ሰዎች አሉና ቢያሰሯቸው ቸው ያሰራቸው ቸው ጌታ እጅግ በጣም ነው የሚያምሩት እኮ ወይ ማስታወቂያ ሰርተው ባየው አንድ ማስታወቂያ በዚሁ ማለት ነው በእንደዚሁ አለባበስ አሁን እንትና ማን ነበረች? ጃኒ ጃኒ እናንትና ማን ነበር? ጃኒ ይሄ ዋናው ቲክቶክ ታኩር ማለት ነው። ታኩር እና ጃኒ አሁን የሰሩት እንትን ማስታወቂያ በፈጣሪ ስንት ሚሊዮን ነው የታየው? እና ይሄ የማይቀርም አንድ ቀን ይሆናል። እውነት ይሰራሉ ማስታወቂያ እንደሚሰሩ አልጠራጠርም። አሁን በጣም ታዋቂ ስለሆኑ በየቦታው ስማቸው እየተጠራ ስለሆነ እንደነዚህ አይነት ሰዎች ይፈልጓቸዋል። ሀይሚና ብሩኬ ሃይሚና ብሩኬ እኮ አሁን ኢንተርናሽናል ታዋቂ ሆነዋል። በቃ ምንም የማያውቃቸው የለም። እንዲህ ውጭ ዜጋ ሁሉ ራሱ ብሩኬና ሀይሚ ብትሉ የሚያውቃቸው ነው የሚመስለኝ። ምክንያቱም በጣም ቫይራል የሆኑ ሰዎች ናቸው በዚህ ሰዓት ላይ።